ላበላችሁ ስላጠጣችሁ በጣም ቢልድን ይመስላችኋል፣ በጣም እና ኢትስ ኦኬ ቆሎ ይብላ ችግር የለም። ግን ፍቅርን አስተምራችኋል እናንተ ጥላቻችሁም፣ ዛቻችሁን፣ ዴታችሁ ልጆቻችሁ ላይ እየተወጣችሁ ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ በቲክቶክ ማህበራዊ ሚዲያ ብዙዎቻችን የምናውቃትና ሰላም አንስቶፐብል በሚል ቅጽል ስም በብዙዎች ዘንድ የምትታወቀው እና በዚህ ሳምንት የለቀቀችው በኢትዮጵያ ወላጆች ላይ ያስተላለፈችው መልእክት በስፋት እያነጋገረ ይገኛል። በእርሷ ብቻ ያላበቃው ይህ ጉዳይ ቀጥሎም በቲክቶክ ማህበራዊ ሚዲያ በቅርብ ጊዜ በኢቢኤስ ሚዲያ ላይ 2030 በመባል የሚታወቅ የአየር ሰዓት ላይ ተገኝታ ለረጅም ጊዜ በሱስ ህይወት እንዳለፈችና እና አሁን ላይም ከሱስ ተላቃ ለወጣቶች መልእክትን ስታስተላልፍ እንዲሁም ከእናቷ የደረሰባትን በመናገር የተመለከትናት ይቺ ወጣት ቤቴል ማስረሻ በመባል ትታወቃለች። እንግዲህ ይህቺ ወጣት በሰላም አንስቶፐብል በሰራችሁ ቪዲዮ ላይ ሀሳቧን አጋርታለች። ቪዲዮውን ይዘንላችኋል። እንዲሁም ዮኒ ማኛ አስደንጋጭ የሆነ መልእክትን አስተላልፏል። በቪዲዮ መጨረሻ ላይ አስቀምጠንላችኋል። ቪዲዮውን እስከ መጨረሻ ይከታተሉ። ወላጆች ደጉ ወላጆች ደጉ በጣም ልክ ልክ ናት ያ እናንተ ከበላ ከጠጣ ምን ያስፈልገዋል ብላችሁ የምታስቡት ሲያድግ ምን እንደሚሆን ልንገራችሁ። ምን ያህል እኔ ዋጋ እንዳስከፈለኝ ልንገራችሁ። ፍቅር የሚገባኝ አይመስለኝም ነበር። በራሴ ያለኝ ኮንፊደንስ የሞተ እንደተሳቀቁ በየሄድኩበት እንደተሳቀኩ፣ ምክንያቱም እኔ ከሁሉም ሰው የበታች ነኝ ብዬ ስለማስብ። ለምን ቻይልዱ ድራማ በጣም ብዙ ድራማ ሰብስበን ነው የምናድገው። ከዛስ እናንተ ከበላ ከጠጣ ባታበሉት ይሻላል። ፍቅር ብትሰጡት ፍቅር ሳትሰጡት ታድጋል። ያህ ልጅ ሪል ወርልድ ላይ ዓለም ላይ ሲወጣ ብዙ ጫና ይደርስበታል። ብዙ ነገር አይምሮ መቆጣጠር ይከብዳል። ከዛ አሁንም እናንተ ወላጆች ምናምን እደጉ እንዴት ማሳደግ እንዴት እንደሆነ ሳይገባቸው አተውለዱ መውለድ ግዴታ አይደለም ለምን እንስሳ አታሳድጉ እንዴ ሰው እኮ ነው የምታመጡት ያ ልጅ እኮ ያድጋል ትልቅ ይሆናል ስንት ስንት ትራውማ ያሳዝናል እንግዲህ ከሰሞኑን የተነሳው ሀሳብ ብዙ ሰዎችን ሀሳብ አስተያየት እየሰጡበት ይገኛል ታዲያ ይህ ጉዳይ በርካታ ሰዎችን በሁለት ጎራ የከፈለ ሲሆን አንዳንዶች እንግዲህ ብላቴናዋ ስለ ልጆች እድገት ልታወራ አይገባም፣ ለዚህ እድሜዋ ገና ነው፣ ብቁ አይደለችም። ወልዳም ስላላየችው እንደዚህ አይነቱን ማውራት ትክክል አይደለም በማለት አስተያየታቸውን ሲሰጡ ሌሎች ደግሞ በእርግጥም መልእክቱን ያስተላለፈችበት ሁኔታ ትክክል ባይሆንም፣ ነገር ግን ያነሳችው ሀሳብ ግን አስተውሎ ለተመለከተው ሰው ለኢትዮጵያ ወላጆች የማንቂያ ደውለው ሲሉ ተመልክተናል በዛኛው ጎራ ያሉ ሰዎች ከሚያነሷቸው ሀሳብ መካከል ሰፋ አድርገን ስንመለከት ይቺ ብላቴና እንግዲህ ካሳለፈችው የህይወት ጎዳና እንዲሁም ከደረሰባት ነገር ተነስታ መናገር እና ጠቅላላ የኢትዮጵያ ወላጆችን በአንድ ላይ ጨፍልቃ ያለምንም ሪሰርች ያለምንም ኤቪደንስ እንደዚህም በማውራቷ ትክክል አይደለም በማለት እየተናገሩ ይገኛል በሌላ በኩል ያሉ ሰዎች ደግሞ ልጆች እውነት ነው ከመብላ ከመጠጣት ባለፈ ትክክለኛው ስብዕናቸው ተገንብቶ ማደግ አለባቸው። ከዚህም የተነሳ ቆሎ እና ዳቦ ብቻ ሳይሆን ደግሞ ፍቅር መስጠት እንዳለብን አስተውሎ ለተመለከተ ሰው ከንግግሯ ውስጥ ይህንን መመልከት መውሰድ ይችላል በማለት መልእክታቸውን እያስተላለፉ ነው። በእርግጥም በልጆች አስተዳደግ ላይ አሁን ያለንበት ጊዜ የሚያስፈራ እና የቴክኖሎጂው እድገት ልጆች የሚያሳልፉበትን ቦታ የሚያሳይ ነው። እውነትም በሀገራችን ኢትዮጵያ የምንገኝ ወላጆች ከምንጊዜውም በላይ በልጆች ላይ የምንሰራበት እና መንቃት እንዳለብን ጊዜው እየተናገረ ያለ ይመስለናል። እንግዲህ መጽሐፍ ቅዱሳችንም እንደሚነግረን ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከዚያ ፈቀቅ አይልም እንደሚል ልጆች በመጀመሪያ ደረጃ ስብዕናቸው የሚገነባው በወላጆች ቤት ነው። ስለዚህም ቤተሰቦች በአግባቡ የገነቡት ልጅ ነገ ለቤተ ክርስቲያን አልፎም ለሀገር አልፎም ለዓለም ይጠቅማል ማለት ነው። ስለዚህም ትልቁ ኃላፊነት መወጣት የሚችሉት ቤተሰቦች ስለሆኑ ከዚች ልጅ ንግግር ውስጥ ፍቅር የሚለው ሀሳብ በመውሰድ አንዳንድ ሰዎች የማንቂያ ደውል አድርጋችሁ ውሰዱት በማለት ሀሳባቸውን በመስጠት ላይ ስለሚገኙ፣ እንዲሁም ሌሎች ደግሞ የተናገረችው መንገድ የሰጠችው ሀሳብ ትክክል አይደለም በማለት ሀሳባቸውን እየሰጡ ይገኛል ማለት ነው። እንግዲህ የፋሬስ ሚዲያ ቤተሰቦች እናንተም በዚህ ሀሳብ ላይ ምን ትላላችሁ? ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ስር ያስቀምጡልን። በመቀጠል የያዝንላችሁ የዮኒማኛ ሀሳብ ሲሆን ትላንትና በቲክቶክ ላይቭ ላይ በመገኘት ብዙ ወዳጆቹን እና በጌታ የሆኑ ሰዎችን ያሳዘነ መልእክት አስተላልፏል። ቪዲዮን ተመልክተን እንመለስ። ወንጌል ባናቱ የምን ወንጌል ነው ምታወራ ክብር ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለ ያስኩኝ፣ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉ። ተወንጌል ምን አባቱ ያደርግልኛል? በክብር ያልደራደር። ምን እንግዲህ ቪዲዮን እንደተከታተላችሁት ነበረ። ዮኒ ማኛም በተናገረው ንግግር ብዙዎች እንዳዘኑና እንዳተቆጡ በቪዲዮና እንዲሁም በጽሁፍ መልእክታቸው ሲያስቀምጡ አስተውለን ነበረ። ዮኒ ማኛም ከመሻሸ የይቅርታ መልእክቱን በቲክቶክ ላይ ብላይ እንዳስተላለፈ መረጃዎች እየወጡ ይገኛሉ። እኛም መረጃው እንደደረሰን የመልእክቱን መረጃ እናደርስላችኋለን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ። ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረግ አይረሳ። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።